ላዚም ሴት አትመኑ። እስፔሻሊ ከሴት ምን አይነት ሴት፣ ሩቅ ያለ ሴት አይደለች። ቤታችሁ መታ የምታፈጥር ለኢድ ነው ባላችሁን የምትወስድባችሁ። ምንም ማንሳችሁ አይደለም፣ መልክም ምንም ያው። አንዳንድ ሰዎች አዳዲስ ነገር ማየት ስለሚወዱ ብቻ ህይወታቸውን ያበላሻሉ። ሴት ደግሞ ያው የታወቀ ነው። ገቢና ለመቀመጥና ለመቀመጥ እና የቤት ኪራይ እና ሻዋርማዋን ለመብላት ነው። ደና ነገር እንኳን አበላ በየሞሉ ሄዳ ፎቶ ለመነሳት በደንብ ባደ ታክሲ ሽሻዋን ለማጨስ አራት ልጆች የሚበትኑት ብዙ ሴቶች ብዙ ባለትዳር ዳር ሴቶች ያለቅሳሉ፣ ከልጆቻቸውም ይለያሉ። ግን ሁሌም ሁሌም ማወቅ ያለባችሁ ከሰው አፍ ከሰው እምባ፣ የሰው ልፋት ወስዶ የበላ ሰው የትም አይደርስም። guys እኔ ቆንጆ ነኝ ባይዘ ወይ ማንም ሄደ ማንም መጣ፣ ሁሌም ተፈላጊ ነኝ። ግን በተፈላጊነቴ አይደለም የምኖረው፣ ምሰራ ሰው ነኝ። ልጅ ደግሞ ልጅ ነው። ማንንም በማንም አስቀይሩት፣ ልጆቼ ማጣት አልፈልግም። እና ከልጆቼ ጋር ከአላህ ጋር ዱዓ አድርጉልኝ ከልጆቼ ጋር እንድገናኝ እና ከቻላችሁ ቆንጆ ቆንጆ ሰዎች ቆንጆ ቆንጆ ሴቶች የሰው ትዳራበት ነው። የራሳችሁን ፈጣሪ ስታችሁ፣ ለምን ልጅ ያለው ለልጁ ሳይሆን ለራ ለአንቺም ሳይሆን ቢሆን እራሱ ተቃጥሎ አብቃቅቶ አይኖርም። ደህና ኑሮ አትኖሪም። ምንም ያላየ ወጣት ወጠምሻ ወጠምሻ የመሰለ አለ። እና ትዳርም በማ በመመጥበጥ የአንዱን ቤት በማጨለም ልጆችን በማ በመበተን የሚገኝ ደስታ የለውም። የፈለገ ቆንጆ ልትሆኝ ትችያለሽ። ለጊዜው ነው ውዴ፣ አሁን እንዳባበለሽ ነው። የመጀመሪያውንም አባብሎ ያገባት ትወልጃለሽ፣ ሰውነትሽ ይወፍራል፣ ምናልባት ብዙ ነገር ሊደርስብሽ ይችላል። እንደዛ እኝ ኮ ይተፋሻል። ይደመጥ ይደመጥ እና አንደኛ አንቺ የራስሽን ነገር ፈልጊ፣ ሁለተኛ ደግሞ ባለትዳር ሴቶች ሴት አትመኑ፣ ጓደኛ የለም ካለሽም ባልሽን ልትወስድብሽ ነው። አይስ ዌር ወላሂ። እና ያው በትንሽ ሰበብ ነው። እኔ አሁን ልጆቼን ትቼ እየሄድኩ ያለሁት አገሬ እየሄድኩ ነው። ሰራ ነበር ለፋ ነበር፣ ግን ወላሂ ያላሰብኩት ውጭ እሄዳለሁ ብዬ አላህ በሚያውቀው ቲክቶክ ላይ የሚያውቁኝ ምርጥ ምርጥ ሰዎች ደንበኞቼ እህቶቼ የሚያዩኝ የሚወዱኝ አውርተው ሰው አዘጋጁልኝ። እዛ ሄደን አብረን ምን ነው ይሆናል እንጂ ብቸኛ ነበር። ልጅ ኖሮኝ ሰው ኖሮኝ፣ ብቸኛ ነኝ በዚህ ሰዓትና ሞትም ቢሆን ለካ ብቻውን ነው እንደዚህ የሚመጣው። ሞትም ቢሆን እንደዚህ ብቻውን ነው የሚመጣው። አይዞሽ አይዞሽ አይዞሽ ፈጣሪ አልፈቀደው፣ በቆየ የሚሆን ነገር የለም። ሰባት አመት ስምንት አመት የለፋችሁበትን ነገር አንድ ሆፈፌ ንፋስ መጥቶ ሊወስድ ይችላል እና በወለዳችሁ ልጅ ራሱ መብት ላይኖራችሁ ይችላል። ድህነት፣ ድህነት አይኑ ይጥፋ። ሰርታችሁ ብር ያዙ፣ ብራችሁ ያስከብራችኋል። ጥንቁቅ ሰው ሆኖ በአባላችሁ የምትኖሩ ሴቶች ደግሞ በባል አትኑሩ። ወላሂ፣ በራሳችሁ በራሳችሁ አካውንታችሁ ላይ የራሳችሁ ነገር ያስፈልጋችኋል። የራሳችሁ ነገር ማንም ከፍ ዝቅ ያደርጋችሁ እና የዱባይ ሴቶች ደግሞ ይመቻችሁ። እኔ ብዙ ወንዶች ያገኛለሁ። ሁሌም ተፈላጊ ነኝ። የቸገረው ካለ እኔ ይዛለሁ። እናንተ በመቀማት ተባበሩኝ እኔ አመጣለሁ እናንተ በመቀማት እኔ አመጣለሁ ቤቴ እየመጣችሁ እያፈጠራችሁ በመቀማት በመቀማት ተባበሩኝ። አርጅቻለሁ፣ ግን አሁንም ቢሆን እመጣለሁ። በሰርግ እንገናኝ በሰርግ እንገናኝ፣ ኢንሻአላህ እና ጋይስ፣ ኤርፖርት ነው ያለሁት። በጣም ነው የምወዳችሁ። ብሎክ ካልሆንኩ ይመጣለሁ፣ ኢንሻአላህ። ተቃጥያለሁ፣ ወላሂ ያ ሰው በልቶኝ አይደለም ልጆቼ ናቸው የሚያቃጥሩ እና አልሐምድሊላሂ ሁሌም በዳያቱ ነው፣ ተበዳዩ ነው። የተገፋ ሰው ደግሞ ይሄን ራሱ እራሱ ሰው ነው የገዛልኝ ሰው ነገ ደግሞ እንደዚህ ሰው ይሰጠኛል። የነገ የነገ ማን ከነ እነ ሦስት ልጅ የሚያገባኝ አይጠፋም። ምናልባት አሜሪካ ሄድ ይሆናል። ከዱባይ ያባረረኝ ጀግና እና ወንድሜ ሁላችሁም አትዘኑ፣ ነገ ሌላ ቀን ነው። ኢትዮጵያም ይኖራል በቃ ዋናው በምታምኑ ሰው መከዳት በራሱ ደስታ ነው። እውነት በጣም በመውደው ሰው በጣም በመውደው ሰው በኋላ በጣም በራሳችሁ በላይ ሰው

እንግዲህ አድርሰሽ እንገናኛለን። እናም እናመሰግናለን። በሀይልና መሬም በጣም አመሰግናለሁ። በተገኛችሁበት ደስሬር ፈቃድ ሆነና ሕልሜን ለማሳካት በቅቻለሁ ማለት ነው። እኔ ኖሚኔትድ መደረጉ በራሱ ለእኔ ትልቅ ስኬት ነው። ከዛ በዘለለ ደግሞ ዋንጫውን ባገኝ ደግሞ በጣም ኩራት ይሰማኛል። ምክንያቱም ሀገሬን ሀገርን መወከል ላይክ ዛሬ ነው ፊልም አደርገው ነስለምን ሀገር ሯጮች ወይም ደግሞ ኳስ ተጫዋቾች፣ በሌላ ሙያ ዘርፍ ላይ ሆናችሁ ሀገርን ወክሎ መሄድ ስሜቱን ታውቁታላችሁ። እኔ ደግሞ አላውቀውም ነበረ። ዛሬ መጀመሪያዬ ነው እና በጣም ትልቅ ስሜት አለው። በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። ዛሬም ነገም ወደፊትማ ማመሰግነው እግዚአብሔርን ነው። እንግዲህ እናንተ ሁናችሁ ፊልም እንድሰራ በጣም በጣም ብዙ አስተያየት ይመጣልኛል ምናምን። ያው የዛሬ ዓመት እንግዲህ ፊልም እንደሰራው ይታወቃል። የዛሬ ዓመት የነበረው ፊልሜ ነው ዛሬ ነው ኖሚኔትድ ተደርጌበት እዚሁ ናይጄሪያ ያለሁት። እንግዲህ የናይጄሪያ ውሎዬን ቆይታዬን አብረን እናያለን። ዛሬ ቅዳሜ ነው፣ ነገ ደግሞ እሁድ ኖቬምበር ናይን አፍሪካን ሙቪ አካዳሚ አዋርድ 2025 ዝግጅቱን ዝግጅቱ ይጀምራል። መቼ? ነገ ማታ አንድ ሰዓት ላይ። ማን ያሸንፋል፣ ማን ይሸነፋል የሚለውን እንግዲህ አብረን እናያለን። እንግዲህ አፍሪካውያኖች የሚያገኙት ትልቅ እድል ነው ብያቸዋለሁ። እንደ ኢትዮጵያዊ አክትረስ ደግሞ በጣም ግዙፍ እድል ነው። ቢካዝ የሀገራችንን ፊልም ለመውጣት ከባድ ነው። እንደ አክትረስ ደግሞ ከፍ ማለት ኢትዮጵያዊ የሆናችሁ በጣም ሀስል ነው። አፍሪካዊ የሆናችሁን ኢንተርናሽናል መሆን ሀስል እንደሆነው ማለት ነው። እና ይሄን እድል ማግኘት ማለት ቀላል አይደለም። እድለኛ ነኝ። እና ደግሞ በራሴ እንድኮራና ምን ያህል ጎበዝ ሆኜ እንደተወጣሁት የሚያሳይ ትልቅ ዝግጅት ነው ማለት ነው። ቢካዝ ከአራት መቶ ፊልሞች ተወዳድሮ በጣም ብዙ አክትረሶች አሉ እዛ ላይ ደግሞ ብዙ አክተሮች አሉ። ከነሱ መሀል ደግሞ መሆን ከነሱ መሃል መገኘት በራሱ ትልቅ ትልቅ ነገር ነው ለእኔ፣ እንደ መጀመሪያ ፊልም እንደ አዲስ አክትረስ ማለት ነው ኢትዮጵያ ፊልምን ኢንዱስትሪ ገና እንደተቀላቀለች ሴት በጣም ትልቅ ዕድል ነው። እኔ በጣም እግዚአብሔር ይመስገን በጣም ደስ ብሎኛል ጋይስ። እኔ ራሴን ማለት እንደዚህ እንደዚህ ብሎ መናገር አልችልም፣ ማለት ስሜቴን አሁን እንደዚህ እንደተሰማኝ ልላችሁ አልችልም። በጣም ነው ግን ደስ ያለኝ እግዚአብሔር ይመስገን፣ በጣም በጣም ነው ደስ ያለኝ። በእኔ ደስታ የምትደሰቱ ደግሞ የእኔ ዩቲዩብ ፋኖች ፋሚሊዎች የኔ የቲክቶክ የአይጂ በቃ ፋኖች ያጠቃላይ በእኔ የምትደሰቱ በሙሉ እንኳን ደስ ያለሽ ያላቸው ጻፉልኝ። ለእኔ ከሰርጌ በላይ ነው። ቲንክ ስላላግንቦ አላውቅም፣ ግን በጣም ደስተኛ ነኝ። በጣም ደስ ሁልጊዜም ቢሆን ፈጣሪያችንን አመስጋኝ ከአንደበታችን የሚጣፍጥ የሚወደድ ደስ የሚል ሰዎች እንዲሰሙት የሚጋብዝ ሁሌም በሰሙት ቁጥር በሰዎች ህይወት ውስጥ ገብቶ ጥሩ ነገርን የሚዘራ ለሰዎች ደስታ ለሰዎች ሰላም ለሰዎች እረፍት የሚሆንን ነገር እንዲወጣ እንግዲህ ፈጣሪ እርዳን። በተረፈው ለእንደዚህ አይነት ነገር የምርት ተዘጋጅተን መጸለይ ነው። አንደ በቴ እንግራው አንደ በቴ ለአንተ የተገራ ይሁን። በአንደ በቴ ውስጥ ብዙዎችን አድን። በአንደ በቴ ውስጥ ብዙዎች ይትረፉ። በእኔ አንደ በት ውስጥ የኔ ህይወት ይትረፍ። በእኔ አንደ በት ውስጥ ልጄ ይትረፍ ቤተሰቦች የትረፉ እያልን ስለ አንደበታችን ትልቅ ይዘን ሀሳባችን ደግሞ የእናንተን አንብቤ እኔ በጣም ብዙ የምማራው የምረዳው ነገር ይኖራል። አብራችሁኝ እንግዲህ ሀሳብ ይኖራታል ብላችሁ አክብራችሁኝ እንግዶች የሆናችሁ ዛሬ ከኔ ጋር ቆየታ ስላደረጋችሁ እጅግ በጣም አድርጌ አመሰግናለሁ።